የለመደ እግር ምንጊዜም መንገደኛ ነው። እንግዲህ አብርሃም ጉድኮ ነው። ከማርቲ ጋር ፏ ብትን እያለ ይገኛል ማለት ነው። ማርቲ አታፍሪም። ትንሽ ደግሞ ታጎር ሰዋለች። እንደው አብርሃም ረ፣ ወይኔ! የጠጋ ጠጋ እቃ ለማንሳት ነው። ደግሞ ከማርቲ ጋር ጀመረ። ሩትዬ ድረሽ፣ ወይኔ ሩታ! ፈተና ግን ይሄ ልጅ በሆድሽ የተሸከምሽው ልጅ ያለ አባት ምንም ድምቀት የለው። አባት የሚስቱን ጭንቀት ማየት አለበት። አዎ ማየት አለበት፣ እና እሱ መገኘት አለበት ነው ምልሽ። አለ አባትም ቢሆን ነገር የለም። ይሄ ፍርድ ቤት የምትሉትንም ነገር እኔ መስማትም አልፈልግም ከአሁን በኋላ ከመቼው። ፍርድ ቤት ምን አሮጣችሁ? እናት አባት እያለ ፍርድ ቤት ከእህቶቹም ጋር ብዙ አውርተናል። እነሱንም ደውዬላቸዋለሁ ይመጣሉ እነ ጋሽም አሉ እና አብዬም አሉ። አንድ ላይ ሆነን እሱም ባለበት ማስተካከል ያለበትን ነገር ያስተካክላል። ታች ወርዶ ቅርታ የሚጠይቅሽን ከሆነ ቅርታ ይጠይቃል። ምጥሽንም፣ ድካምሽንም፣ ሕመምሽንም እናትነት ማለት ይሄ ነው ለካ ብሎ ያሳለፋቸውን ጊዜዎች ራሱ እንዲጸጽተው ለማድረግ ነው። በምጥ ሰዓት ራሱ አብርሃም ወደ ቡታጅራ ገብ ቤተሰብ ሰላም ጤና ይስጥልኝ። ክብራንና ክብራን አድማ የተመልካቾቼ በመላው ዓለም ላይ ለምትገኙ ወድ የዜድ ሾ ቤተሰቦች በእያላችሁበት የዓለም ዳርቻ ሰላማችሁ ይብዛ። ላይክ ሸር፣ ሰብስክራይብ በማድረግ ይሄ ቪዲዮ ለሁሉ የሚደረስ ማለት ነው። ማዘርዬ በጣም እንግዲህ ቪዲዮ እንደሰማችሁት በጣም ትክክል ነዎት። አብርሃም ግን የለመደ እግር መቼም አይቀመጥም በሚለው ዛሬ ደግሞ ይሄው እንደምታዩት ከማርቲ ጋር እንግዲህ ቲክቶክ ላይ እየተዘዋወረ ይገኛል። የአብርሃም መጨረሻ ግን ምን ይሆን? መጨረሻውን አፈቀኝ። እንደው ሁልጊዜ ከሴት ጋር እንደው ደግሞ እኮ ከሩታ ጋር አብረው የበሉ የጠጡ ናቸው። አሁን ማርቲ አብረሽ በልተሻል ጠጥተሻል እንዴ ከአብርሃም ጋር ልትመጭ ይቻልሽ? እንደው በቃ የእሱን ደረት ታልነካካቸው አይሆንም። ነገሩን ልጁ የሆነ ነገር አለው እንዴ አስወድደኝ ነው እንጂ

እና የሩትዬ እናት እንዲሁም የሩታ እህት ሀሳባችሁን ተቀብለናል። ያው አብርሃም እንግዲህ ልጃቸው ያለ አባት እንዲያድግ አይፈለግም፣ ሩታ ግዴታ ስታምጥ እዛው ቦታው ላይ አብርሃም መገኘት አለበት ብለዋል። ማዘርዬ፣ አዎ አብርሃም እኮ ቡታጅራ ገብቷል። ግን የሚፖስተው ቪዲዮ የቆየ ስለሆነ ነው እንጂ፣ አብርሃም ቡታጅራ ገብቷል። እርቅና ድርድር እያደረጉ እንደሆነ እንግዲህ ከመረጃ ምንጮ ልጆቼ ሰምቻለሁኝ ማለት ነው። እንግዲህ አብርሃምና ሩታ ሊታረቁ ትንሽና ትንሽ ነገር ቀራቸው፣ ይታረቃሉ። አብረው ነው የሚሆኑት። ግን ቢሆንም አብርሃም ግን ስለለመደ ይሄንን ሱሱን መቼም አይተውም። አብርሃም የሴት ሱስ አለበት፣ የሴት ሙሀባ አለበት። እንዴት ነው አንድ መጠጥ ጠጭ ወይም አንድ እንትን ባይ ተውትትሉት፣ ከዛ ከመጠጥ እኮ አይመለስም። ግን እራሱን እኮ ነው የሚጎዳው ነገ ጧት አስቀድሞ የሚሞተው ራሱ ነው። ስለዚህ ሟች ተው ስትሉት አይሰማም። ከሞተ በኋላ ግን ውርሱ ለሌላ ሰው ይሆናል ማለት ነው። እሱ በለፋበት ሌላው ሰው ገብቶ ይበላል። ስለዚህ አብርሃምም ተው ተው ተብልሃል። እና ብዙ ሰው እንግዲህ ቲክቶኩን ማነጋገር ያደረገው አብርሃምና ሩታ እንዴት ይታረቃሉ? እንዴት ሊሆን ቻለ? አብርሃም ብዙ ነገር ሩቲን ብሏታል፣ ለምን ብዙ ሴት በለዋ ላይ አንጥቶ ስሟል፣ ብዙ ነገር ሰርቶባታል። ለምን የሚለው ጥያቄ የሁሉም ጥያቄ ነው። ግን ባልና ሚስት ናቸው። እንኳን ባልና ሚስት አይደለም፣ እግርና እግርም ይጋጫል። አብርሃም እንደ ማንኛውም ሰው ራሱን በጠበቀ መልኩ ቪዲዮ ቢፖስት አህለል ወሳህላ እንላለን። ግን አብርሃም ምንድን ነው ሴቶች እየሳሙት ወይ እያጎረሱት ወይ ምናምን ነው። ያንን ነው የምናየው። እንግዲህ የሁንች ራሱ ቅድም ስታጎርሰው ነበር ማለት ነው። እናንተ ምንድን ነው ከአብርሃም ላይ ያላችሁት? ወይስ አብርሃም በሶሻል ሚዲያ ተገረዘ ተብሎ ስለተወራ ነው እንደዚህ የተሯሯጣችሁት፣ ወይስ አስረግዞ ስላያችሁት ወንድ ነው ብላችሁ በቃ መሯሯ ጀመራችሁ እንዴ? ስንት ወንድ አለ። እነ ብሩኬ አሉ፣ እነ ዊና አሉ፣ በጣም በዙሪያችሁ፣ እነ ጨበሬ አሉ። እዚህ ከእነሱ ጋር ተለጣጠፉ። ከአብርሃም ጋር ግል ሲሆኑ አብርሃም ፌመስ ስለሆነ ፌመስ ዩቱበር ስለሆነ በቃ ታዋቂ እንዲሆኑ ነው ከሱ ጋር እየሰሩ ያሉት እንጂ አብርሃም ሪል ይሄንን ነገር ያደርገዋል ማለት አይደለም። አብርሃም ለሩታ ከካሜራ ጀርባ በጣም ትልቅ ክብር ያለው በጣም የሚንከባከባት በጣም ነውኔ፣ እንግዲህ የምሰማው ከካሜራ ማኔ። ግን ቪዲዮ ላይ ደግሞ የሚያመጡልን ነገር በቃ ሰውን የሚያሰድ ምናምን ነው። አብርሃም ይሄ ማለት አንተ ተወዳጅ ነበር፣ ከተወዳጅነት ተወዳጅነት እንዲጠፋ እያደረክ ያለኸው አንተ ነህ። እኔ እውነት አብርሃም ወደ ሶሻል ሚዲያ ሲመጣ በጣም በቃ በቲክቶኩ በምኑ በቃ በጣም ታዋቂ ነው የሆነው። እውነት ማንም ማንም ያላገኘውን ፎሎወር ነው ኢንስታግራም ፔጅ ላይ ያገኘውና አሁን ላይ ምን እንደነካው ባላቅም፣ ያው ገንዘብ ስሰሩ ነው የምታገኙትና ሀገራችን ላይ ደግሞ በጣም የኑሮ ውድነትም ስላለ ያንን በማስመልከት ሊሆን ይችላል። ግን ተማር እህትየዋ። ራሱ የሩታ ስትናገር በቃ ስነ ስርዓት ያላት ናት። በጣም ነው የተመቸሽኝ፣ በጣም በጣም ጥሩ ሴት ነሽ፣ ጎበዝ ነሽ፣ ምክርሽ። ስለዚህ አሁን የአብርሃም ቤተሰቦች የሩትን ቤተሰቦች በአንድ ሆነው ቪዲዮ ይመጣሉ፣ እርቅ ያወርዳሉ ማለት ነው። እኛም የምንፈልገው ይሄንን ነው። ይሄ ክስ ምናምን ማዘር ላልኩት ማለት ነው። ክስ የሚያሴድ ነገር አይደለም፣ ነገሩ በቤተሰብ የሚጨረስ ነው። ዛሬ ጊዜ እናት አባት እያለ ክስ ለምን ያስፈልጋል? እናት አባት የሌለው ሰው ክስ ሲክሰስ እንጂ እናት አባት ያለው ሰው ግን በቤተሰብ ታይቶ ሽማግሌ ላይቶት ጥፋቱን አብርሃማው ጥፋተኛ ነው፣ ጥፋተኛ ነው ጉልበቷን ወርቆ ስሞ ከዛ በኋላ ነገሮቹ የሚስተካከሉበትን መንገድ ያመጣሉ ማለት ነው እንጂ ይሄ ክስ የሚለው እኔም ብዙ ጊዜ ኦዲንሶቼ አልስማማበትም። እንዲህ አንድ ባለትዳር የሆነ ሰው እንዴት ይካሰሳል? ማስቆም ካለባት ሩቲን ብትሆን ቤተሰብ ጋ በቃ ቁርጥ ብላ ሄዳ ቤተሰቦች ጋ አልፈልግህም ብትለው እኮ ይቀጥታ ይላል እኮ። ይሄንን ስራውን ሊያቆም ይችላል ግን እናቃለን። ዶራል ነው፣ ዶራል ይቁጠርላችሁ። ዶራል ያሳብዳል፣ አይተነዋል እንደሚያሳብድም። ሩትዬ ከአሁን በኋላ ተታርቀው እኔ ሌላ ነገር ባይሰሩ እንደኔ መልካም ነው። መልካም መልካም የሆኑትን ነገሮችን የሚያስተምሩ ቪዲዮዎችን ቢለቁ እንደ እኔ ያ ተወዳጅነታቸው ይመለሳል ብዬ ነው የማስበው። ጋሽዬ እንግዲህ አረ በጣም ሀብሉ ደግሞ ሲያምርባቸው ያንገታቸው እንዴ ጋሽዬ፣ በጣም ወፍረዋል ጋሽዬ። አሁን ነገ ወይም ዛሬ ያዙ ይልቀቁኝ እያሉ ቪዲዮ እንደሚመጡ ባለሙያዎች ተስፋ ነኝ። ያው ቤተሰብ ሩታ ገፍትራ ሄዳለች ጋሽዬንም ቢብላለች ምናምን ለምትሉት ይሄ ስሜት ነው ስሜት ስላችሁ እሷ ነብሰ ጡር ናት። ነብሰ ጡር ከሆነች በኋላ እሱ ከሌላ ሴት ጋር ሲተያይ ሲሳሳ ምን ሲባባል ያ ነገር ሩታ ላይ ቴንሽን ፈጠረባት። እኔ በሆን በቦታው ብላችሁ እሰው እውነት ሴት ሊቶሎ ነው ልቧ የሚሰበረው። ወንድ ልጅ እንኳን ድንጋይ ነው። ድንጋይ ላይ ውሃ ብታፈሱት እንዴት ነው? ይቀመጣል፣ እንዳይቀመጥም ማለት ልክ እንደዛ ነው ወንድ ልጅ ማለት። ስለዚህ ፈጣሪ ከእንደዚህ አይነት ነገር ትዳራችሁን እንትን ይበልላችሁ። ደግሞ ይሄ ግሬስ ፋሚሊ ለሁለት ተብሎ የተከፋፈለው አንድ ሆናችሁ አንድነታችሁን አሳዩ። ስድብ ስድ